ተወልጄ እያደግኩት ሳውዲ አረቢያ ውስጥ በሙስሊም ቤተሰብ ሲሆን እንግሊዝኛና አረብኛ እናገራለሁ። ሶስት እህቶችና ሁለት ወንድሞች አሉኝ። የእናቴ ቤተሰቦች በጣም ጥብቅ ሙስሊሞች ናቸው። አባቴ ግን በሕይወት አልነበረም። በሳውዲ ያለው የትምህርት ሥርዓት ለሴቶች በጣም መጥፎ ነበር። ወንዶች የተሻሉ አስተማሪዎችና የተሻሉ ትምህርት ቤቶች አሏቸው። በሳውዲ ውስጥ ሴቶች የሚያጋጥሟቸውን ግልጽ ፈተናዎችን ጠባብ አመለካከቶች ወደ ኋላ በመተው ከፍተኛ የትምህርት ነጥብ ስላመጣሁ የሳውዲ መንግስት የስኮላርሽፕ ፕሮግራም አካል በማዘጋጀት ወደ አሜሪካ ለመምጣት እድሉን አገኘውኝ። ከሳውዲ መውጣት ለእኔ እንደ ህልም ነበር። እስረኛ ከእስር ቤት ወጥቶ አዲስ ህይወት እየጀመር ያክል ነበር መስሎ የተሰማኝ። ከመንፈስ ጭንቀትና ከነበረኝ ተስፋ ቢስ ህይወት ነጻነትን ፈልጌ ነበር። የራስ መሸ ጋዜጠኛዬን ኒቃብ አውልቄ በአሜሪካን ዘይቤ መልበስ ወሰንኩኝ። አሁንም ቢሆን ነጻነት አልተሰማኝም። በሕይወቴ ውስጥ የጎደለ ነገር እንዳለ አውቅ ነበር። ነገር ግን ምን እንደሆነና ፍላጎቴን እንዴት እንደማሟላ አላውቅም ነበር። በምማርበት ግቢ ውስጥ ሲንቲያ የምትባል ክርስቲያን ሴት በግቢ ውስጥ አገኘውኝ። እሷ በሕይወቴ ውስጥ እንደ ብርሃን ጭላንጭል ነበረች። ወደ እውነት የጠቆመችኝና የመራችኝ በጣም የቅርብ ጓደኛዬ ነበረች። ብዙም ሳይቆይ በክርስቶስ ላይ እያላትን እምነት ለእኔ ማካፈል ጀመረች። አብሬያት ብዙ ጊዜ ሄድኩኝ። ነገር ግን የመዳንን ሀሳብ በትክክል አልገባኝም ነበር ምክንያቱም በእስልምና ኢየሱስ ክርስቶ ክርስቶስ ነቢይ እንጂ እግዚአብሔር አምላክ አይደለም ብዬ አመን ስለነበር ነው። በ2011 በአስተዳደርና የመረጃ ስርዓቶች በአሜሪካ እንደተመረቅኩኝ ሥራ መፈለግ ጀመርኩ። በአሜሪካ ውስጥ ያለውን ነጻነት ከቀመስኩ በኋላ ወደ ሳውዲ የቀድሞ ሕይወቴ መመለስ በፍጹም አልፈልግም ነበር። ሲንቲያ በቡልደር ሲኦ በሚገኘው የአባቷ ኩባንያ ውስጥ ሥራ አገኘችልኝ። እሷም በሆራይዘን ኢንተርናሽናል በተሰኘ ዓለም አቀፍ የተማሪዎች ማዕከል እንድኖር አመቻቸችልኝ። እሱም የሙስሊሞች አገልግሎት ነው። እንደ አውሮፓውያን አቆጣጠር በጥቅምት ወር 2011 ወደዚያ ተዛወርኩኝ። ከሙስሊም የመጡ ክርስትናን የተቀበሉ አዲስ አማኞችን አግኝቻለሁኝ። እነርሱ በርግጥ ኢየሱስ ክርስቶስ አምላክና ጌታ እንደሆነ እያምናሉ። ከተለያዩ አረብ ሀገራት የመጡ ሰዎች እስልምናን ትተው ክርስቲያን ሲሆኑ ሳይ በጣም እደነግጥና እፈራ ነበር። ምስክርነታቸውን ለእኔ አካፍለዋል እና በሕይወታቸው ውስጥ የእግዚአብሔር ሥራ አስደንቆኝ ነበር። ይህም ጥያቄዎችን ለመጠየቅና ስለ ክርስትና የበለጠ ለመማር ከፊት እንዲቀድም አድርጎኛል። በአንድ ወቅት ከእስልምና በተመለሱ ሰዎች ቤት የመጽሐፍ ቅዱስ ጥናት እንድካፈል ተጋበዝኩኝ። ያንን ቀን ነበር እየወደድኩት፣ ለእኔ እንደ ሰማይ እርቆኝ የነበረውን ቀን በአጠገቤ አገኘሁት። ስብሰባቸውን የጀመሩት በጸሎት ና በልመና አባታችን ሆይ በማለት ነበር። ከዚያም እርስ በርሳቸው በእውነት ጸለዩ። እዚያ ያጋጠመኝ ፍቅር ልቤን ነክቶታል። በእስልምና እንዲህ አይነት ፍቅር፣ እንዲህ ያለ እምነት አላየሁም ነበር። የማወቅ ጉጉት ስላደረብኝ መጽሐፍ ቅዱስን ከፈትኩና ስለ ትንሣኤ ማንበብ ጀመርሁ። መጽሐፍ ቅዱስ እንዲህ ይላል በመንግሥተ ሰማይ ሰዎች አያግቡም አይጋቡም፣ እንደ ሰማይ መላእክት ይሆናሉ ይላል የማቴዎስ ወንጌል ምዕራፍ 22 ቁጥር 23 ላይ ይህ ቃል ለእኔ የተወደድና የተቀደሰ ነበር። ከስልምና የግነት ጽንሰ ሐሳብ ፈጽሞ የተለየም ቃል ነበር። በስልምና ውስጥ ጀነት በመሰረቱ ለወንዶች ብቻ ነው። ወንዶች የሚደሰቱባቸው ሰባ ሁለት ድናግል ሴቶችና የወይን ወንዞች ውስጥ ይኖራሉ ተብሎ ይጠበቃል። አንዲት ሴት ጀነት ከተገኘች ለአንድ ወንድ ካለችው ሰባ ሁለት ድናግል ሴቶች ውስጥ አንዷ ትሆናል ሆናለች። በሆራይዘንስ ኢንተርናሽናል ያሳለፍኳቸው ሶስት ወራት በፍጥነት ካለፉ በኋላ ወደ ካሊፎርኒያ ተመለስኩኝ። ከእነዚያ ክርስቲያኖች ጋር ጊዜን እንዴት እንደማሳልፍ እናፍቅና በጉጉት እጠብቅ ነበር። በጣም ጥሩ ሰዎች ነበሩ፣ ግን ሰውን እንደሚያመልኩ ኢየሱስ ክርስቶስን አምላክ በማለታቸው ደግሞ እጅግ በጣም ውስጤ ሊቀበለው ያልቻለ ጉዳይ ነበር። ያካፈሉኝ ነገር ሁሉ ወደ አእምሮዬ ይመለስ ጀመር እስልምና ላይ እያለኝን እምነት መጠራጠር ጀመርኩ። ሰዎች እስልምናን ትተው በህልም በራእይና መጽሐፍ ቅዱስን በማንበብ ክርስቲያን መሆናቸውን የሚያሳዩ ብዙ ምስክርነቶችን ተመለከትኩኝ። ለራሴ እያሰብኩ ነበር፣ ይህ አምላክ በእውነት ህያው ነው። የማመልከው አምላክ ሩቅ ነው፣ ሩቅ ነው፣ ግን አናግሮኝ አያውቅም። አላህ ይባላል፣ ግን ስለ እሱ ያለኝ በልጅነት መንፈስ ሳይሆን እኔ ባሪያ እሱ በልዕልና ያለ ሁኔታ እንደሆነ ነበር የማምነው፣ የማስበው። እስልምናን ትቼ አንድና አንድ አምላክ የሆነውን አምላክ መፈለግ ጀመርኩኝ። ባዶና አላማ የለሽነት ተሰማኝ። ክርስቲያኖች ኢየሱስ ክርስቶስ ይወደናል፣ እሱ ስለ ኃጢአታችን ሞቷል እያሉ ይሰብኩና ያስተምሩኝ ነበር። ምን ማለት እንደሆነ አላውቅም ነበር እና ለምን ይወደኛል? ለምንስ ያፈቅረኛል? ለምንስ ደግሞ ስለ እኔ ኃጢአት እሱ ይሞታል? ስለዚህ የሚወደ ኢየሱስን የበለጠ ለማወቅና ስለ እሱም ለማጥናት ወሰንኩኝ። በየሳምንቱ ወደ አረብኛና እንግሊዝኛ አገልግሎት ወደሚሰጡ አብያተ ክርስቲያናት መሄድ ጀመርኩኝ። ኢየሱስ ማን እንደሆነና ስለ ራሱ የተናገረውን ለማየት መጽሐፍ ቅዱስን ማንበብ ጀመርኩ። እዚያም ኢየሱስ ክርስቶስ እንደ እኔ ሰው ነው አምላክ አይደለም ወደሚል መደምደሚያ ነበር እየደረስኩት። ይሁን እንጂ ብዙም ሳይቆይ ከእስልምና እንደወጣው ስለ የበለጠ ለማወቅ መጽሐፍ ቅዱስን እያነበብኩ እንደሆነ ለጓደኛዬ ሲንቲያ ደወልኩላት። ከጓደኞቿ አንዱን አስተዋውቀችኝና፣ ስለ መጽሐፍ ቅዱስ ጠየቁት። ለምን ኢየሱስ ክርስቶስን ታመልካላችሁ? ኢየሱስ ክርስቶስንስ አምላክ ለምንድን ነው የምትሉት? በማለት ጠየቁት። ኢየሱስ ልክ እንደ አንተና እንደ እኔ ሰው ነው። እሱ ነቢይ ብቻ እንደሆነ ከነገርከኝ አሁን ክርስቲያን እሆናለሁ። ምክንያቱም የኢየሱስ ክርስቶስ ትምህርት ስለ ኩት ነው አልኩት። እሱም ኢየሱስ አምላካዊ ባህሪና ሰብአዊ ባህሪ ያለው አምላክ ነው አለኝ። ኢየሱስ አምላክ ካልሆነ ክርስትናችን ምንም ፋይዳ የለውም። ማንም ሊያድነን ከመከራም ሊያወጣን አይችልም። ሁላችንም ኃጢአተኞች ነን። እናም አዳኝ፣ ፈዋሽ፣ መድኃኒት እንፈልጋለን። ኢየሱስ ክርስቶስ በመስቀል ላይ በመሞትና እንደገና ከሞት በመነሳት ከኃጢአታችን አድኖናል። ኃጢአት በአንድ ሰው በአዳም በኩል ወደ ዓለም ገባ። ኃጢአት ወደ ሞት ይመራል፣ እናም ሞት በሰው ሁሉ ላይ ደረሰ። ሁሉም ኃጢአትን ሰርተዋልና ፍጹምና ቅዱስ አምላክ ክብሩም እያለ ማብራራቱን ሲቀጥል እንዲህ አልኩት፣ እሺ እግዚአብሔር ሊያድንህ ከፈለገ እኛንም እንደዚ ያው እያድነናል። ለምንድነው እግዚአብሔር ሕፃን የሆነው? ከዚያም ሰዎች እግዚአብሔርን በመስቀል ላይ ገድለዋል። ይህ ለእኔ ምንም ትርጉም የለው ልቀበለውና ላምነው የማልችለው ጉዳይ ነው አልኩት። ከዚያም እሱ አንድ ምሳሌ ሰጠኝ። እንዲህ አለ፣ አንድ በጣም አስፈላጊ ወደ ሆነ ስብሰባ ለመሄድ አስበሽ ልጅሽ ጉድጓድ ውስጥ ሲወድቅ አየሽ። እሱን ልትረጁ ትፈልጊያለሽ አለኝ። እኔም በእርግጥ አዎ ብዬ መለስኩለት መለስኩለት። ለምን ሲል ጠየቀኝ። ልጄን ስለምወደው ነዋ አልኩት። ቸኩለሻልና ሌላ ሰው እንዲረዳውና ረዳት ጠርተሽ ትሄጃለሽ አለኝ። አይ እኔ ራሴ እሄዳለሁ አልኩት። ኢየሱስ ክርስቶስ እያደረገው ይህን ነው አለኝ። እሱ እኛ በኀጢአት በወደቅን ሰዓት፣ በበደል በረከስንበት ሰዓት ላይ ሌሎች ነቢያትና ሐዋርያትን ሳይሆን እየላከው ፍጹም ለሚወደው የሰው ልጅ እሱ ራሱ ቀርቦ ነው ከመከራና ከፈተና ከፍዳም እያዳንን አለኝ። ምሳሌውን እጅግ በጣም ወደድኩት። ከዚያ በኋላ ምንም ማለት አልቻልኩም። ኀጢአተኛ ሆነሽ ለልጅሽ ይህንን ለማድረግ ፈቃደኛ ከሆንሽ እግዚአብሔር ምን ያክል ከአንቺ የበለጠ በፍጹም ፍቅሩ ለሚወደው ሰው ዋጋ ከፍሎ የሚያድነው ይመስልሻል ብሎ ከውስጤ የቀረ ጥያቄ ፈጠረብኝ። ወደ ቤት ሄድኩና መጽሐፍ ቅዱስን እንደገና ማንበብ ጀመርሁ። በዚህ ጊዜ የእግዚአብሔርን ፍቅር እፈልግ ነበር። ለእኔ ካለው ፍቅር ተስፋ ቆርጬ ነበር። ዐይኖቼን ወደ ላይ አንስቼ ለመጀመሪያ ጊዜ ወደ ኢየሱስ ክርስቶስ ጸልይኩኝ። በፊቱም ተንበርክኬ እግዚአብሔር ኢየሱስ ክርስቶስን መለመን ጀመርኩ። እኔም ኢየሱስ ክርስቶስ ሆይ አንተ አምላክ ከሆንክ እባክህ የሆነ ነገር አሳየኝ አልኩት። ወደ መጽሐፍ ቅዱስ ተመለስኩና ይህንን ቃል ማንበብ ጀመርኩኝ። በፍቅር ፍርሃት የለም፣ ነገር ግን ፍጹም ፍቅር ፍርሃትን አውጥቶ ይጥላል፤ ምክንያቱም ፍርሃት ቅጣት አለውና፣ የሚፈራም ሰው ፍቅሩ ፍጹም አይደለም የሚል አንደኛ ዮሐንስ ምዕራፍ አራት ቁጥር አስራ ስምንት ላይ ይህንን ጥቅስ እንዳነበብኩ የፈራ ራውት ሁሉ ቀልጦ ጠፋ። የእግዚአብሔር መገኘት በክፍል ውስጥ በጣም ኃይለኛ እንደነበር በማወቅ ላይ ነኝ። እሱ ከእኔ ጋር ቢሆንም ከኋላዬ የቆመ ይመስለኛል። ወደ ኋላ ተመልሼ ተመለከትኩ። በአካል አላየውም፣ ግን እንደመለሰልኝና ከእኔ ጋር እንደነበር በልቤ እርግጠኛ ነበርኩ። በ2012 ልቤንና ሕይወቴን ለዚህ ጌታ፣ ለዚህ ንጉሥ፣ ቤዛዬ ለሆነው ለኢየሱስ ክርስቶስ ከፍቼ ሰጠው። ኢየሱስ ክርስቶስ አምላክ እንደሆነ ተገነዘብኩ። የጌታ ኢየሱስ ክርስቶስ ፍቅር ልቤን ማርኮታል። በእስልምና ፈጣሪ በጣም ሩቅ ነበር። ነገር ግን በክርስትና ውስጥ እሱ ኢየሱስ ክርስቶስ አፍቃሪ ነው። እሱ አባት፣ እኔ ልጁ ነኝ። ያለን ግንኙነት በዚህ ነበር የተገለጸልኝ። በእስልምና ግን እኔ የፈጣሪ ባሪያ እንጂ ለእሱ ልጅ፣ እሱም ለእኔ አባት መሆን አይችልም ነበር ከእኔ ጋር መንፈሱም አሁን በውስጤ የክርስቶስ ይኖራል የኢየሱስ ክርስቶስ ፍቅር ወደ እኔ መጣ። እናም ኃይሉ ተሰማኝ። እሱም ደስታንና ሰላምን፣ ምህረትና ርኅራህን ሰጠኝ። ከዚህ በፊት ይህ አጋጥሞኝ አያውቅም። ኢየሱስ ክርስቶስ በእኔ ምትክ ለኀጢአት የሞቶ ተቀበረ። በሦስተኛው ቀን ደግሞ ከሞት ተነስቶ ተገለጠ። መቃብርን ድል ነስቶ በእኔ ውስጥ በሚኖረው መንፈስ ቅዱስና አዲስ ልብና አዲስ ማንነት ሰጠኝ። መጽሐፍ ቅዱስ የኀጢአት ደሞዝ ሞት ነውና የግዚ የእግዚአብሔር የጸጋ ስጦታ ግን በኢየሱስ ክርስቶስ በጌታችን የዘላለም ህይወት ነው። የተናደድኩበት አምላክ ለረዥም ጊዜ የሰማይ አባቴ ሳይሆን ባሪያው እንዳደረገኝ ነበር እየተሰማኝ። አሁን ኢየሱስ ክርስቶስን ካገኘው በኋላ ለእኔ የከፈለው ምህረትና ያደረገው ፍቅር የገለጠው መውደድና የከፈለው ቤዛነትን ሳስብ ኢየሱስ ክርስቶስን ሳላው የኖርኩባቸውና ያሳለፍኩባቸው ዘመናቶች እጅግ ከባድ በሆኑና አስጨናቂ በሆኑ የእስልምና ህግ መኖሬን ሳስበው ያንን ዘመን በእርግማንና በጸጸት እንዳሳልፍ አድርጎኛል። አሁን በምኖርበት በአሜሪካን ሆኜ ሳለው ወደ ሳውዲ ለመመለስና በዚያም ህይወትን ለመቀጠል በፍጹም በፍጹም አላስብም። አሁን ከጨለማ ወደ ብርሃን የመጣውበት ከድቅድቅ ደግሞ ወደሚደነቅ ህይወት የመጣውበትን መንገድ አግኝቻለሁ። እሱ የማርያም ልጅ ኢየሱስ ክርስቶስ ከእኔ ጋር ነው አሁን ሰላሙን አግኝቼ የማላቀውን ሰላምና ደስታ፣ ፍቅርና ርህራሄን ከእሱ አግኝቻለሁ። እንዲህ ያለውን እምነትን ይዤ በአረብኛም በእንግሊዝኛም ክርስቶስን ለማያውቁት ከአረብ ሀገራቶች ለመጡ ሙስሊሞች በማስተማርና ይህንንም ቃል በመግለጥ ላይ እገኛለሁኝ። ከድጃ ነኝ ከአሜሪካ የቀድሞዋ የሳውዲ አረቢያ ዜጋ የእስልምና እምነት ተከታይ የአሁን የኢየሱስ ክርስቶስ ደቀ መዝሙር የክርስቶስ ወታደር የሆንኩት አዲስ አማኝ። ወስባሃት ለእግዚአብሔር ይህን የንጋት ኮከብ ሚዲያን የምስክርነት ታሪክ የምትሰሙ ቻናላችንን ሰብስክራይብ በማድረግ የሚለቀቁ መረጃዎች ደግሞ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን ከቻናላችን ጋር በቤተሰብነት አብራችሁ እንድትዘልቁ እየጋበዝኩ የምሰናበታችሁ ሙልጌታ ስዩም ነኝ